ምናምን ለሰዎች አርአ ያመተኝበት ሕይወትን አላህ ያደርግልሽ ምኞቴ ነው። እንድታር አንቺ እናትሽ እንደዚህ እንደዚህ እንደዚህ አንቺ ግማታ አንቺ ደደብ አንቺ እንደዚህ ሸርሙጣ ምናምን ብለው ሰድበውኛል። ከዛ ከእስር ገብቼ እሺ እላለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበሯችሁ ቤተሰቦቼ እንዴት ናችሁ? ደናናችሁ? እኔ ደናነኝ አልሐምዱሊላ። ሳቅ ሳቅ እያለኝ እናንተ የጓደኛ ደስታ እንደዚህ ሰውን ያስደስታል እንዴ? አልገባችሁም እናንተ ስሜቱ ማለት ነውና፣ ዛሬ አላማረብኝም። ይሄን ቀሚስ እየት ነበር የምታውቁት? የተንከራተተው ቀሚስ ነው። ኦኬ፣ የተንከራተተው ቀሚስ ነው ይሄ ቀሚስ። ፋይናሊ ግን መጣና ልኬን መታቅ፣ ሁሉ ነገር የነ የኔናት የኔ እናት በጣም ነው ማመሰግነው። ለብሻ ለብሻው አላቅም ነበር ከሰጠችን ከሰጠችኝ ቀን ጀምሮ ኢክሩ በዚህ ቀሚስ ነው የታረቅ ነው። በዚህ አይደለም፣ ያው እንደ ሶሪ ምናምን ብላኝ ቀሚስ ገዛችልኝና ያምራል። ያምርብሻል? ኮመንት ላይ አስቀምጡልኝ፣ እንዴት ነው። አመሰግናለሁ፣ ክበሪልኝ፣ ወድሻለሁ። ልጅ ይጣላል ይጋጫል ምናምን። እኔ በሰዓቱ ትንሽ ይሆናል አይደለ? በምትወዱት ሰው ላይ ይከፋችኋል ና በቃ እንደ ሰው ተሰማኝ፣ ግን ደግሞ እንደማልጨከንባት አውቅ ነበረ። በቃ ፈታን። አልሐምዱሊላህ ይኸው ለዚህ በቅተናልና የሰርጓን ፎቶ ያያችሁ አብዛኞቻችሁ አላችሁ ብዬ አስባለሁና በጣም ደስ ብሎኛል። ከነሱ ጋር ነበርኩኝ የፎቶው ዕለት እና በጣም ብዙ የሚጠብቃችሁ በጣም ብዙ የምታዩት በጣም ብዙ የሚያጓጓ በጣም ብዙ ደስ የሚል ጊዜያቶች አሉ። ነገ ምናምን ወይ ከነገ ወዲያ ኢንሻላህ ትለቅላችኋለች ብዬ አስባለሁ በቃ በጣም ደስ የሚል ጊዜ ማለት ነው። እና ይክሩ እንደዚህ ሁና ደስተኛ ሁና ምናምን እና ያቻ ታላቅ እና በቃ ደስ ብሎኛል። አንቺ ይሄን ቀሚስ ለብሼ እንድታይኝ ምናምን ትፈልግ ነበረ፣ ጠራኋት ማለት ነው እና እዚህ እዛ ለብሼ መጠብቃት አለሁኝ። በዚህ አጋጣሚ ወደ እኔ እየመጣች ነው። ባይዘው የቤተሰብ እሷ እስክት መጣ ከተመጣ ነገር ልንገራችሁ። እኔ ያለሁኝ በቦታው የፎቶ ፕሮግራማቸው ላይ ምናምን ደስ የሚል ጊዜ ነበር ብያቸው ያለሁኝ፣ እና ወላሂ ለአዚም ሰው ነው የተሰቀለ አሻንጉሊት ነው ምናምናም ስትሉ ነበረ። ወላሂ ለአዚም ሰው ነው በዚያ አጋጣሚ እና በጣም ብዙ ስለ ሷ ስኬት የምትደሰቱ ስለ እሷ ስክሰስፉል መሆን ምናም የምትመኙላት ሰዎች ደስ ይበላችሁ። በቃ ደስ የሚል አላህ በዚህ ያዝልቃት ብዬ አዶ አደርግላታለሁ። እየመጣች ነው። በቃ ብቻ የማውራት አልችልም። ትምጣና ከሷ ጋር ትንሽ እናወራለን ማለት ነው። ደርሻለሁ ብላኛለች። ግን እሷ እስክትመጣ ላውራችሁ ብዬ ነው። እሷ እኮ አትቅጠር ሰውን በቃ ጧት ሁለት ሰዓት ካለች ማለት ነው ሰባት ሰዓት ነው የምትመጣው። ግን አሁን መጣች መጣች! ቤተሰብ አቤት አቤት አቤት አቤት! ሙሽሪት ሙሽሪት ሙሽሪት፣ ሙሽራውን እንኳን ደስ ያላችሁ! አንቺ አንቺ! ሲያምር ሲያምር! ውይ ለክሽ! እና እና እናሳ አንቺ ወንድ ነው።

እኔ ላይ እኔ ላይ ሁለት ቁጥሩ አንለ ይሻለው። ሁለተኛ እና የነገርኩሽ በነገሩሽ ላይ አፍንጫ ጎራዶች ይወጣላቸው። ቆንጆች እኮ ባል ለማያገኙት አላቸው ብለው ስለሚያስቡ ወይም ደግሞ ቆንጆ ሴት ለብቻ አትበላትም ይባላል። እውነት ነው፣ የጋራ ናችሁ። ነነ ኤኒዌይስ በቃ በጣም ደስ ብሎኛል ብሎኛል እና ዋና የጠራሁሽ ምክንያት እንደ ወደድኩት እና ለብሼው ስለላየሽኝ እንድታይ ነው። አመሰግናለሁ። እኔ እናችሁ እኮ እንዲሁም እንታረቃለን፣ ግን ትንሽ እኔን ነው እንደው የሚያገባሽው አንቺ በቃ እና እናንተ ፊት ደግሞ ምነግራት ነገር ዛሬ ማለት ነው። ምንድነ ምነግርሽ እየነገርኳቸው ነበር። ባይዘ ኮመንት ላይ እያየው ነበረ። ይሄ የአሻንጉሊት ስእል ነው፣ እንትን አሻንጉሊት ላይ ልብስ ለብሶ ነው ምናምናም ነበረ። ወላ ለአዚም አዚም ሰው ነው ብያ እያልኳቸው ነበረ እና ዝም ብላችሁ በግምት አተው ንግግሩ አሳቅኝ። ወላ ሄል አዚም ሰው ነው። አይደለም ገርመውኛል። በቃ ይሄ አሻንጉሊት ላይ እንትን ያለ ነው ምናምን ሰው በዚህ ልክ እንትን ባትሉ መልካም ነው። እኔ የመጀመሪያው ትዳር ላይ ብዙ ሰጥ አገባ ምናምን ነገር ስለገባል እድሉን አልሰጥም፣ ለማንም አሁንም ፎቶ፣ ማንኛውም ገጡ ወጥ ሰው የባሌ እየተጠቀመ እንዲሰድበውም ምንም አይነት ነገር እንዲናገረው አልፈልግም። ለምን የተከበረ ሰው ስለሆነ ማለት ነው ባልሸሸግ ጥሩ ነው። ወላሂ እኔ ከእሷ ላይ የተማርኩት ነገር ኢንሻ አላህ እኔ ሳገባ ኢንሻ አላህ ይመስለኛል ባለ ሚዲያ ላይ ማመጣ አይመስለኝ። የምር እኔ ቤተሰቤ ካወቀልኝ በቂ ነው በቃ። እና አንዳንዴ አይን የበዛበት ነገር ወላሂ ጥሩ አይደለም። በጣም ብዙ የሆነ አይን የበዛበት ነገር እና እንደዚህ የሰው ምላስ ይዋጋል ወላሂ በጣም መጥፎ ነው። እና አይታይም እኛ ብቻ ካየ ነው በቂ ነው። ግን ቤተሰብ ይህንን ውሳኔ እንደወሰን ያደረገ እናንተ ሁሉ ነገሬን ታውቃላችሁ። ምንም ነገር ደብቄ አላቅም። ነገር ግን በቃ ይህንን እንኳን ለመደበቅ ተገደድኩ ማለት ነው። አንደኛ ሱም አይፈልግም፣ የሚዲያ ሰው አይደለም። ሁለተኛ ደግሞ መሰደብ አይፈልግም ባይዘው ወይ ሱም አይፈልግበት ምክንያት አንድ ያላት ነገር አለ ሚዲያ አይቼዋለሁ፣ ባንቺ ራሱ አይቼዋለሁ ብሏታል። ሚዲያ እንደዚህ የወጣ ነገር አይቼዋለሁ ፕላስ በአርቲስቶች ያለው ምናምን የሆነ ሰዓት ምናምን ተከልክዬ ልጠፋ ምናምን ልትተው ምናምን አረ ብዬ ኛ ሳምኝ በግድ ቪዲዮ እንድትሰራ ያደረግኳት ማለት ነው እና እና ሚኪም አሉቱት ምናምን ዛ በዛ ተፈቀደ ምናምን እንጂ እኔም ተከልክዬ ማለት አንድ ባል እስካበላችሁ እስካጠጣችሁ የምትፈልጉት ነገር እስካደረገላችሁ ድረስ የፈለገውን ነገር ማለት መብት አለሁ። እኛ አይደለም ያል ነው፣ ፍጣሪ ነው። ምንድን ነው ደግሞ ቃል ማስገባሽ ነገር? እኔ ቃል አታስገቢኝ። አይደለም ኖርማል ነው ኖርማል ነገር። በጣም ብዙ ጊዜ አንቺ ቤተሰብሽ እነሱ ናቸው እንደ ቤተሰብ። ምንም ነገር ይክፋሽም ምንም ነገር ውስጥሽ ባዶ ነው አይነዋቃለሁ። ግን ምንም ነገር ካለ ፊት ለፊት ነው የምታወራው። እና ከዚህ በኋላ ምንም ነገር ቢፈጠር ጥሩ ነገር ደስ ይላል ማስተላለፍም መጥፎ ነገር ምንም አይፈጠርም። ኢንሻአላህ ከዚህ በኋላ የምታርፊበት ህይወት ደስተኛ የምትሆኝበት ህይወት የምትበዥበት ህይወት ምናምን ለሰዎች አርአያ የምትሆኝበት ህይወትን አላህ ያደርግልሽ ምኞቴ ነው እንድታርፊ። ግን ደግሞ አይታወቅም አይደለ? የሆን ነገር እንኳን ቢፈጠር ምናምን ከዚህ በኋላ ይሄኛውን ትዳርሽን እዚህ ላይ ለሚዲያ አረ በቃ ለታሪክ እንዲህም ሆኜ ነው እንደዚህ ሆኜ ነው አትይም። ምንም ነገር ቢፈጠር በውስጥ ያልቃል። አደለ በቃ በጣም ደስ ብሎኛል። የምር ማለት ነው እና የሰርግሽን ቪዲዮ በጣም እየጠበቁ ነው። የሰርግ ፕሮግራምሽን በጣም ደስ የሚል ማለት ነው፣ ተቆራርጦ ምናምን ምናምን ነገር ነው። አይመችም ነበር፣ ዝናብ ነበረ። የሱን በጣም ተሰቃየ። ወላሂ በጣም ተሰቃየ። ግን በቃ ጠብቁ እንላለን። ሌላ የምትይው ነገር አለሽ? ምንም የለም። ግን ቀሚስሽን በጣም ነው ወደድኩት። እኔ ራሱ እኔ እንደዚህ አልጠበቅኩም ነበር። ምን ያደርጋል ስጋ ቢበዛ ማለት እርሰን፣ ስም ለሚሰጠው አንቺ እኮ በጣም ነው የምታምሪው። ሽቲ አንቺ ላይ ነው የሚያምሩ ወላይ ሺቲ ገማ መሳላት። ቀሚስ ደግሞ አንቺ ላይ ሺቲ ነጋዴ ሆንኩት እኮ ለዛ ነው ሺቲ ነጋዴ። እኔ ወፍራም ስለሆንኩኝ ነኝ። ቀሚስ መነገድ በቃ ቀሚስ ጀምራለሁ። እኔ ደግሞ ሁሉም ከራሱ ጋር እሚሄድ ነገር ነው ማግኘት ያለበት። መክሊትሽን መክሊቴን አግኝቻለሁ። መክሊትሽ ፈልጊ፣ ከፈለግሽ የቀሚስ አድርጊው። አይ እሺ ምንድን ነው መክሊት? እና በቃ ቤተሰብ በጣም ደስ ብሎኛል። ምናምን የሆነ የረሳው ነገር እንዳለ ይሰማኛል፣ ግን እንደሆነ አላውቅም። እንደነገራቸው በጣም የፈለግኩት ነገር ነበር። ሚኪ ሚኪ ነው እንደው የልጁ ስሞች እንደሚያርፍ ወላ፣ በጣም ብዙዎቻችሁ ሚኪ ነው ሚኪ ነው። በእርግጥ እናንተ ወይ በምትሰሙትም አንጻር ሊሆን ይችላል ግን ወላሂ ለአዜብ ነው ላቸው። የሚሰሙት አንጻር ሳይሆን እኔን እላህ አጋብቶ ምናምን ብለ ማንነቱን እንዳወጣላቸው ማለት ነው። ይ ይሄ መቼም አይሆን ነገር እኮ ነው። እኔ የሆነ በመረጃ ሲሆን ማወሮ ማለት አይደለም። እኔ እኮ ነው ብዬ እውነቱን ሆን እንድነገራቸው ምናፈልገው ይመስለኛል። ግን ያን ነገር ደግሞ በታሪክ አይሆንም ማለት ነው። ወላሂ ለአዚም ሚኬ አይደለም፣ እሺ እኔ ሙስሊም ነኝ፣ አይደለም ስልሽ ለነሱ እየነገርኳችሁ ነው። ሙስሊም አንድ ሙስሊም አንድ አማኝ የሆን በሚያምንበት ነገር ከማለት ከዛ ውጭ ምን አለ ብዬ አላስብም። ለእኔ ከወላሂ ውጭ ምንም በምንም የምልላችሁ ነገር የለም። ወንድማችን ነው፣ ምንም አይነት ኬዝ የለም። የስራ ባልደረባችን ነው። በቃ ላይክ እንደ ወንድም የለም እና ሀያ አራት ሰዓት ከእኛ ጋር የሚውል ምናምን ነው የሚመስላችሁ? ምንድን ነው ከሴት ስር ምናምን፣ እኛ የምንገናኘው ለቪዲዮ ነው፣ ለስራ ነው የምንገናኘው። እና ሱቅ ነው እሱ ቦታው ነው። በቃ እና እኛ የምንገናኘው ለቪዲዮ ሆንች ሀደቃ ምናምን፣ ከዛ እሱ ወደ ስራው ነው የሚሄደው። ምንም ከእኛ ጋር የሚውልበትን ምክንያት የለም። ምናምን በቃ እንደመጣልን ምናምን ባንናገር መልካም ነው። ወላ አንዳንዴ ንግግር ማለት ነው የሰውን ቅስም ይሰብራል። ወላ የምሬ ነው። አዎ ብቻ አላቅም ለምን መቀበል እንዳልፈለጉ። በቃ ነበረ የሆነ ሰዓት ላይ ግን አልሆነም ቀረ። ህይወት ይቀጥላል። አልሐምዱሊላ ለሷም እኔ ማምኜበት እሱ ማምኖበት ፈተውታል። ነገሩን ቃል ንግግር ማለት ነው ወላሂ ሰውን ይሰብራል። እኔ አንቺን ነው ህይወት የማይሰብር በጣም ጠንካራ ለእኔ ምሳሌ ነሽ። እንጣላ ምናምን ለዛ ነው እኔ ላንቺ ክፋት ቃል መናገር ማልፈልገው። ለዛ ነው እኔ የሆነ ሀይለ ቃል ምናምን ላንቺ መመለስ ምናምን ማልፈልገው። ይበቃታል፣ በቃ እሷ አሁን የምታርፍበት ጊዜ ነው። እና ከኔ በላይ ደግሞ የሚረዳት ሰው አለ ብዬ አላስበም። ምንም አይነት ነገር የሆነ ነገር ሊፈጠር ይችላል ግጭት ምናምን፣ ግን እንደ ሰው አፍ ሰውን የሚሰብር የለም። ኢክሩ ናት፣ በቃ በጣም ጠንካራ ታግላ ማለት ነው። እሷ በጣም ብዙ ቻሌንጅ አልፋ የመጣች ናት። በዛኛው ቪዲዮ አይታችኋል። እንደውም ትንሽ ትንሽ ቅንጭብ ቅንጭብ ቅንጭብ ነው ያወራ ነው እንጂ በጣም ብዙ ብዙ መከራና ስቃይ አይታ እዚህ የደረሰች ናት። አልሐምዱሊላህ ረብል አለሚን። በቃ ሁሉም ነገር የሚሆነው ለመልካም ነው እና ያልተፈተነ ደግሞ አልተርፍም ያልተፈተነ ብዙ ርቀትን አይጓዝም። በትንሽ ነገር ስብር ይላል። እና መፈተኔን አልጠላውም ወዷዋለው። ለምን ስኬት የሚመጣው ከፈተና በኋላ ነው። ታስታውሻለሽ? እኔ ኮመንት ላይ ተሰድቡኝ ነበረ በጣም ያስጠላ ያስጠላ ስድብ። እና አልሰራም አልኩሽ ታስታብሽ ከሆነ ወላ፣ በቃ ዩቱብ አልሰራም። ምክንያቱም አታውቁኝም ወላህ አታውቁም ስለኔ። ገብታችኋል ወይ? አንድ የሚጠላኝ ሰንበዲ ሊያወራ ይችላል ስለኔ ማለት ነው። ግን አንድ ሰው ሲጠላችሁ ስለ እናንተ ጥሩ ነገር ያወራል ብላችሁ አጠብቁ። መቼም ነው የማያወራው አይደለ? እንደው ጥሩ ሰው ካልሆነ በስተቀር ግን ደግሞ ኮመንት ላይ እንደዛ ሰደቡሽና አያውቁሽም አማቂሽ ደግሞ ከሱ ምንም ነገር አጠብቅም ስድብም የሆነ ትችት ምናምን ቢመጣ ራሱ አዲስ ስለነበርኩኝ በላሽ መውሰድ ነው መቀበል ነው ያለብሽ፣ በጣም ብዙ ነገር ብቻ ብለሽ አሳምነሽኛል። እኔ ደግሞ አዲስ ስለነበርኩኝ እክሩ በጣም ችለዋለች። ከዛን አየኋት እማትባለው ጉድ የለም። ሱብሃነላህ ወላሂ ለአዚም ነው የምላችሁ። እና ያልዋለችበት የምታውሏት ሰዎች አላችሁ፣ ያልሆነችን የምትሏት ነገር አላችሁ። እና ያልተሰደበ አድገም ዝቅ ይለኛለች። ከዚያ አመንኩ እኔ ወላሂ። እውነት ነው ለካ እውነት ነው። ምክንያቱም ብሰደብም ከምን ምንም እንደማይጎላይ ነው አውቃለሁኝ። ግን ያለመድኩት ነገር ሲሆን ትንሽ እኔ አሁን፣ ብዙ ጊዜ አሁን ኮመንት ላይ ራሱ ብዙዎች ይላሉ ሰድባ አንቺ እናትሽ፣ እንደዚህ እንደዚህ እንደዚህ፣ አንቺ ግማታም፣ አንቺ ደደብ፣ አንቺ እንደዚህ ሸርሞጣ፣ ምናምን ብለው ሰድባውኝላ። ከዛ ከስር ገብቼ እሺ እላለሁ። እሺ የምትለዋቃል። ወላይ በጣም በጣም ይቅርታ ብላኝ መልሳልኛለች። ኮመንት ላይ ሪፕላይ ላይ ገብታ የሰውን ልጅን ስድብን በስድብ ሳይሆን ስድብን ስድብን በመልካም ቃል ማሸነፍ ትችያለሽ። እና ስድብ ሲመጣ ምናምን በዚህ መቶ አንድ ሰው እስካልነካሽ ድረስ እስካላጠቃሽ ድረስ በምላሱ አልሽ እና አንቺ አይደለሽም ራስሽን ታውቂዋለሽ ንጽህናሽን። ምንም ማለት አይደለም አላወቀሽ ደግሞ በዝነሽ በጣም ማለት ነው። ወላሂ ክሩን አለማድነቅ አልገባችሁም እናንተ እኔ አጠፋለሁ። እኔ የሆነ የረገመችኝ ልጅ አለች፣ ምቼም አረሳት። ስክሪንሻት አድርጌ አስቀምጫታለሁ። ወላሂ ረገመች። ለምን እያየች ትቃጠያለች? ለምን እንዳረኳት አላውቅም። ድጋሚ እንዳጽፍ ነው መጥፎ። አሁን ጥሩ ነገር እንኳን ብጽፍልኝ አይምሮ አይቀበለውም። ይሁን አይቸው ረገመችኝ። በቃ ላይ እንድሞት ምናምን ልጄ ሳድባውኛ ቃሉ ወይ ይባላል ብዙ የዛኔ አመመኝ ነገር ያማል ወኔ፣ ለሰደብ ችግር የለውም ግን ቤተሰብ እና ልጅሽ ምናምን ነገር ሲነኩ ያማል። አዎ በጣም በቃ። ግን የሰው ልጅ ያው መልካም ነገር ቢናገር ጥሩ ነው። እንቢ ያሉም ደግሞ አስተዳደግ ምናምን ነገር ሊሆን ይችላል። ና ክፋትም ነው። በጣም ነው የምንወዳችሁ። ለዚ አጋጣሚ አሚን ወላ፣ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ላይክ እኛ ለእናንተ እንዴት የጨንቀ ምናምን ያለንበትን ነገር ለእናንተ እያሳየን እናንተ ደግሞ የምሰድቡን ከሆነ ጥሩ አይመጣም። ና ምከሩን